እሺ ቤን በጌታሽ በብሩህ ሰማይ ላይ ማለዳ እንደ ወጣ ፀሐይ ፈንጥቃ ኩልል እንዳለ የምንጩ ውሃ ፍቅር ሻይ ጠገባ ይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶም የሚያከስመው። ልንገርሽ ሁሉ የሚያስታውሰ የያዝኩት ወርቃል መዝሙኑ ነው በካታ ስቢው ይቅር እምላለ ወዲሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው። ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? አለን፣ እግዚአብሔር ይመስገን ሁላችሁም በያላችሁበት ሰላማችሁ፣ ፍቅራችሁ ብዝዝት ይበልል እያለን ዛሬም ግን እንደዚህ ምር ብሎብን መጥተናል ማለት ነው። ከጎኔ አንዳለ እያያችሁ ነው። እንዴት እንደማረባት እያያችሁ ነው። እንዴት ሰላም ሰላም ሰላም። ውድና የተከበራችሁ እንቁ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ብዝት ይበል። እንግዲህ ዛሬ እነዚህ አእምሮ ቡፋፈሽ ብለን መተናል። ባለፈው እንግዲህ ምን እንደደረገኝ አንተም ታውቃለህ። ይቅርታ ብያለሁ እኮ የዛኔ ይቅርታ ብያለሁ። ተቀብያለሁ ግን ደግሞ እሱን እክስሻለሁኝ ያለኝን አረሳሁትም። ዛሬ ሊክሰኝ ነው እንግዲህ፣ ምን ሊያደርግ እንደሆነ አላቅም፣ ግን ሊክሰኝ ነው ያምርግም። ዛሬ ባለፈው ላደርጋቸው ከነበሩት ሀሳቦች በተጨማሪ ብዙ ለአንቺ አሪፍ አሪፍ ነገሮች ና አዳዲስ ነገሮችን ለማድረግ ነው እዚህ የመጣሁት። ዛሬ የፍቅር ሀይቅ የሚባለውን ሀዋሳ ላይ በደንብ ላስጎበኝሽ፣ ላሳይሽ፣ ከወሬ በዘለለ በተግባር እነሱም እንደ ትፈልጋሉ። ብቻ እዛ ሀይቅ ላይ ደስተኛ የምትሆኝበትን ነገር ሁሉ ለመፍጠር ነው እዚህ የወጣሁት። ደስ ብሎኛል። እኔ እናንተ ብቻችንን ፍቅር ሀይቅ ላይ አስል ብቻ አላውቅም። እኔም ደስ ብሎኛል። እስከመጨረሻው ተከታተሉ። ለዚህ ቤት አዲስ የሆናችሁ ሰዎች ላይክ ሼር ሰብስክራይብ እያደረጋችሁ ማበረታታታችሁ ቀጥሉ። ፀሐይ ነው ግን፣ ባህሩን ተሻግሬ ግድ የምርሽ ነው። ስለዚህ ጀልብ ውስጥ እንግባና፣ ግን ያስፈራል። ኮጆ ሲ ብንሰምጥስ? ፈሪ መሆን የለብሽም። ነገርኩሽ በኋላ

ልክ እንደዚህ ላይ እየተለማመድ ነው ምናምን ስንመጣው ነው። ሲትን ግን አያዞርም። አይ ማዞር አይደለም። ልክ እንደዚህ ደግሞ ወደፊት ማለት ወደፊት እህ እዚህ ቦታ ላይ ምን እዚህ ቦታ ላይ የሆነ ብዙ ነገሮችን አስበን ብዙ ነገሮች ተሳክተውልን ቆንጆ ነገር ብቻችን ሳይሆን ሌላ ሰውም እዚህ ጋር ሕጻናቶች ምናምን እየሰራች ነው። በጣም ጌታ ይህም የሐዋሳ ባይዘ ሐዋሳ በጣም ብዙ ነገሯ ደስ ይላል። በጣም ብዙ ነገሯ ቆንጆ የፍቅር ሀይፍ ላይ ነው እና ፍቅር እየሰራን ነው እንዴ ገብተን በዚህ

ከኔ አንተ ሄድክበት ሁላ ሄዳለኝ። የእኔ እናት አዝናናሽ አሉ ብዬ እንደዛ ዝናብ አስመጥቶሽ ምናምን እና ምን ተሰማሽ? ግን የምር እኔ እንጃ። እኔ ግን ደስ ነበር ማለት፣ የሆነ ሰዓት ደበረኝ ምናምን ስንጠለል፣ ከዛ ግን ውሃ ውስጥ ምናምን ስንበሰብስና በቃ ልጅነቴ ምናምን ተዛለኝ። አራዋክ ላይክ በልጅነት በጣም ተጫውቼ ምናምን አላደኩምና ልክ እንደ አዲስ በቃ ልጅነቴን እያሳለፍኩ ነው ነገር የተሰማኝ አይ፣ ቆንጆ ነው። ቢያንስ የሆነ ጥሩ ትውስታ እንኳን ታስታውስሽ። አሪፍ። እኛ ሴት እየሄዱ ነው አንቺ ምናምን የምር በዛ ገምጣ? አዎ በዛ ሙጫ ያስፈራል። ከዚህ በላይ ከፍ ስንል አስቦን እንት ነው የሚያስፈራ። እን ይውስ እሺ ወደክ ግን ያስፈራል። እና መግባታችን እኮ ይቀር ሐዋሳ ላይ ማለት ነው እንደዚህ አይነት ቀን ካንቺ እያዋሳለሁ። በጣም ፍላጎት ነበረኝ ደግሞ ተሳካልኝ ዛሬ ማለት ነው። ብዙ ነገሮች ላይክ አንቺ ስትፈልጊያቸው ሳይሆን ፈጣሪሽ ያሳከውን የምሳከውና፣ እዛ እያለን የሆነ ታይም ላይ መዝናናት አለብሽ ምናምን የተባለ ነበር። የዛኔ ቅድሚያ ያሰብኩልሽ ሐዋሳ እንደዚህ አይነት ጊዜ ከላስ ጋር ማለት እንደዚህ ምናምን ወጥቶ በጀልባ ላይ እንደዚህ ደስ የሚል ቀን አረ፣ በፍፁም ለመጀመሪያ ጊዜ እንዲሆን የፈለግኩትም ካንቺ ጋር ነበር። ለመጀመሪያ ጊዜ እንዲሆንልኝ ካንቺ ጋር እና በላሽ እንደዚህ እኔም ደስ ብሎኛል። እኔ በጣም የምፈልገው ምናምን ነገር እንዴት ነው ላይክ ከምፈልገው አይነት ሰው ጋር በቃ የልጅነት የሚባል አይነት ጊዜ ያለ አይደለም። ልክ እንደዚህ አይነት ጊዜ ማሳለፍ ነበር ከአንተ ጋር አሳለፍኩት። ከዛ ልክ እንደዚህ አይነት ነፋሻማ ቦታ ላይ እንደዚህ በቃ እሺ፣ ላይክ ከምወደው ሰው ጋር እንደዚህ አይነት ጊዜ ማሳለፍ ፈልግ ነበር። ቤተሰብ በዚህ ይሆን ነገር ተናገረች ስንበልህ እንደ በዚህ ይሆን ነገር ተናግራለች። ይቅርታ በቃ እንደ እኔ ነኝ የጨርሺው እንደ ይሄንም ያክል ሐይቅ ለዞም የፍቅር ሐይቅ የምር ምን ደስ እንዳለኝ ታውቃላችሁ። የፍቅር ሐይቅ የሚባልበት ቦታ ላይ እኔ እና ሰላምዬ የፍቅር ጊዜ ስላሳለፈን ከተሰማ በጣም ደስ ብሎኛል። እና እንደዚህ አይነት ጊዜ ምኞቴ ነበረ፣ ምኞቴ ነበር እና አሁን ምኞቴን እያሳካሁኝ ነው። ምኞቴን እያሳካሁኝ ነው። ምኞት ስለተሳካ በእኔ ደስ ብሎኛል። ከምነገር በላይ ሀዋሳ መቆየቴን የወደድኩበት ታይም ዛሬ ነው እ ዛሬ አሁን ላይ ምን ያሰብኩት እንደሆነ ታውቃለህ? እንኳን ያ ሁሉ ችግር ተፈጠረ፣ ምናልባት እዚህ ላንመጣ እንችል ነበር። ይሄን የመሰለ ታይም ላናሳልፍ እንችል ነበር እና ነገሮች ላይ ለበጎ ናቸው ብዬ ማሰብ እየጀመርኩኝ ነው። ጀመር ፋሚሊዎችም እያሉ ነበር። ብዙ ነገሮች ለበጎ ናቸው እያሉ ነበር እና የምር ለበጎ ነው። እንዲ ብዬ እስካስብ ድረስ ማለት ነው። ግራ እየገባኝ ነው አሁን አሁን ሁሌ አሁን ያማረ ዛሬ ይላል፣ ግን ሁሌ ነው የሚለኝ። ምን ላድርግ? እኔ ባገኘሁሽ ፍጥርኩ ቁልት ይሁን ስለምትታይኝ እንጃ እሺ ምናምን ተማምሮብሃል እና የምር በጣም ደስ ብሎኛል እና ግን ማለት ነው አንድ ጥያቄ ልጠይቅ ማለት ሁሌ የማወቅ ፈልጎ ነገር ነው ትወደኛለህ? ግን ይሄን ጥያቄ መመለሳችሁልኝ

ኢንጀራ ፈለኩኝ። ምን ደሞ እርግጠኛ እርግጠኛ አይደለሽም ነው ወይስ የምትጠራጠሪው ነገር አለ? ጥያቄ አይ ቁጭ ብለን የምናወራበት ቦታ የለም። ላይክ እንደዛ ቁጭ ብለን የራሳችን ታይም ኖሮን ምናም ልክ እንደዚ አይነት ጊዜ ይፈልጋለኝ። ፍቅርን ረጅም ሰዓት እየገለጽክልኝ አርልም። አሁን እኮ ጀምረን ወይ እየሰማሁሽ ነዋ ቀስ በቀስ ጠብቀው ነበር። ማለት ሲጀመር ይሄንን ነገር መናገር የነበረብኝ አንቺ ሳትኝ እና ደግሞ እስቲላውን እዚህ ሆነ ራሱ የምር በጣም ከመደሰት የተነሳ እና ካንቺ ጋር ባደርግ የፈለገ ነገር ይፈጠርብን ምንም ቢልብን በቃ በኔና ባንች በጣም ደስተኛ ነኝ። እና ደግሞ ሳታስቢው አንቺ ባልገመትሽው መልኩ አንቺ ነገር አድርጌ ፍቅሬንም ሁሉን ነገር እንይዛን ነገር ስለሽና ደስተኛ እንድትሆን ፈልጋ እና ግን አሁን አይደለም ባጠበቅሽው ሰዓት ነገር ግን በቅርቡ ጠብቂ፣ በቅርቡ ጠብቂ። ያ ተነስቶልሻል እንዳትሆን

በጣም ደስተኛ ነኝ የምልህ። በጣም እኮ በቃ ፈጣሪ እንኳን አስተዋወቀኝ፣ እንኳን አወኳት። በቃ ሁሌ ደስተኛ ሳይሽ የምፈልገው እንደዚያ ዓይነት ነገር ነው። በቃ አንድ ቀን እንዲገባሽ አንድ ቀን እንድጨናነቅ መቼም አልፈልግም። ያው ያለ ነው የፍቅር ሀይቅ ላይ ስለሆነ። በዚሁም ፍቅሬ ለመግለጽ ያክል ነው። ደስ ብሎኛል የምንት እንደዚህ ዓይነት ጊዜ እያሳለፍን ስለሆነ በጣም በጣም በጣም ደስ ብሎኛል። መቼ ነው ይሄ ነገር የሚሆነው ብዬሽ ኮራት ልት ነበረ። መቼ ነው ከምወደው እሱ ጋር የእኔ ተምሎ እሱ ጋር እንደዚህ ወጥቼ ዘና ነበረ ወደዚህ ወጥቼ ሁሉ ጊዜ የማሳልፉ ብዬሽ አስብ ነበር ግን ሰው ባሰበው አይደለም፣ ፈጣሪ በፈቀደው ነውና ዛሬ ፈቅዶልኛል ብዬ አስባለሁ። ታስቢያለሽ? እኔም እንደተፈቀደልን ነው ማስበው። ለዛ ነው አሁን ላይ ደስተኞች ሲሆን ነው። አሁን ላይ ባንተ ደስተኛ ኔ። በጣም ሲከፋሽ፣ ያው ሁሌ ደስታ ላይ ኖር ይችላል ይጠብቃላ ። አንቺም ምንም ነገር ሲያጋጥምሽ መጥፎም ጥሩም ነገር ሲያጋጥምሽ ሁሉንም ነገር እንደምትነግሪኝ እዚህ የፍቅር አይቅ ላይ አልገወናለው አንተ ስለሰጠኝ ፈጣሪ የማመሰግነው በጣም እኔም በጣም ነው ደስም ጊዜ ነበረ በጣም ስረሎች በጣም ደስ ብሎኛል። አሁን ደግሞ የፍቅር ሐይቅ ዳር ላይ ቁጭ ብለን አየሩን ይህን የሚገርም አየር እየተነፈስን ባይዘው የዚህ አሳ በጣም ይለያል ሲባል ሰምቻለሁ። አሳችን አዘን እንበላለን ማለት ነው።

ላይክ የመጀመሪያ ቀን አሻንጉሊት ሲሰጠኝ ስጦታ ቀን ትዝ ይልካል። ላይክ እንደዛ ትዝ ካላችሁ ፀጉሬ እንደዚህ ነበረ እና ሆን ብለሽ እንዴት ተሰራሽው አስታወስኩኝ። ራሱ እንዲህ እና ፀጉሬ ልክ እንደዚህ ነበረ ወደ ጎን ነበረ። ከዛ ደግሞ አንድ አይነት ልብስ ነበረ የለበስነው። ከዛ ደግሞ ስጦታ ነበረኝ ምናምን በቃ ላይክ። ከዛ ያን ጊዜ እያስታወስኩት ነው የመጀመሪያ የተገናኘንበት ሰውን ያ ያ ጊዜ ባይዘው ወይ

ሰጣ ትበላለ ምናምን ከዛ በኋላ ትዝናኛለች። አየር ምናምን ትስባለ። ከዛ ወክ ወክ ቦታው ሲያምር ወክ እያደረግን እናሳያቸዋለን። ሲያምር ቦታው ዛፍ ብቻ ነው ምናምን በቃ እና እንቅር እንዴ፣ እና እንሄዳለን። እንዴ እሺ፣ በቃ እንቅር ቤተሰብ ከዚህ በኋላ ሐዋሳ ላይ እኔና ሰላምዬ ቤት መስረታል። ዝም ብሎ ነው እዚህ ቤት ነው የሚመሰረተው። እና ምን ያስፈልጋል ይላሉ። ነገሮችን እንዲህ ከበድ አድርጎ ማሰብ አያስፈልግም። ባይ ዘ ወይ አይደለማ። እኔ ብዙ ቤት ሲመሰረት ብዙ ማወቅ ያለባቸው ሰዎች አሉ። እነሱ ሰዎች ነው ዝም ብሎ አይደለም የሚያውቁት። ማለት አንተና እኔ ካውቅን አይበቃም እንዴ። ከመጀመሪያው ጀምሮ አብረውን ያሉ ሲለፉ የነበረ ለእኛ ምናምን ሰዎች አሉ። እኮ እነሱንማ እንጠራለን። እንዴ እረፎ እኮ እንዳልገባው እየሆነ ነው። እሺ እንዳልገባው ስሆን አለ እሳ ይበቃ ነው አልፈልግም፣ አልኖርም ካንተ ጋር። ደነገጠ አመረም። እንደነገርኩት አመረም ወደ አዲስ አበባ እሄዳለሁ።

በጣም የሚጣፍጥ ነው። ከተወጋህ ግን የለውበትም ነገር ልጅ አለ እጁ ምን እንደሚያከክ ስማም። በጣም ነው የሚያስፈራው። ይሄ ጉሮሮት ልክ ተሰካ ማለት በቃ ትንፋሳቸው አቆበ

ይጠብቃለን አንቺ፣ በጣም ምጥፎ እኮ ነው እንዴ? ምስቀል ነው በቃ፣ እንዴ፣ ፍራንክ ያደርኩ ነው። በጣም ምጥፎ እኮ ነው። ኖርማል ነው። ኦኬ ነው። የዛሬው ቆይታችን ይህን ይመስል ነበረ። ከኛ ጋ አብራችሁ ፈታ ዘና እንዳላችሁ ይህን የፍቅራይ እንደጎበኛችሁ ተስፋ እናደርጋለን። እንግዲህ ሰላምዬም ደስተኛ እንደሆነች ተስፋ አደርጋለሁ። ሙር ደግሞ ሲከራስ ወደስ ማለት እንደዚህ አይነት ጊዜ ነግሬ ያለውን ቅድምም እንደዚህ አይነት ጊዜ ስላሳለፍን በጣም ደስ ብሎኛል። ከዚህ በኋላም ድጋሚ ይሄን ቀን እናፍቀዋለን። ማለት ድጋሚ ማለት ነው ድጋሚ ብናሳልፈው ብዬ የምመኘው መኘው ቀን ይሄና የበሰበስንበትን ቀን ነው የምሬኝ ነው ስለዚህ የዛኔ የነበረው ነገር ክሸሻለሁ ማለት ነው። የዛኔ ለአዝናናችሁ ብያወጡች ዛኔም ተዝናንቻለኝ በጣም ማለት ማረሳው ጊዜ ነው ለእኔ ማረሳቸው ጊዜዎች ናቸው። ስለዚህ ቤተሰቦቻችን ስለነበረን ቆይታ እስከሁን እኛ ጋር ስለተከታተላችሁን እጅግ በጣም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንወዳችኋለን።